ይሆን ብዬ አስበኝ ነው። አረ በፍጹም ሀና እንደዛ አታደርግም። እኔ ከአንቺ አላውቅም፣ ግን በኋላ የሆነ ነገር ዘርፋ ከሄደች በኋላ አንቺ እንዳትጎጂ ፈርቼ ነው። ሀሴቲ እንዳባረራት ነው የፈለግሽው? ታዲያ እኔ በኋላ ችግር እንዳይፈጠር ብዬ ነው። ለቤቱ ስራ ከሆነ እኔ ያለው ምግብ ማብሰል ላይ በጣም ጎበዝ ነኝ። ግን እኮ የምናሴንም ጤና የምትከታተለው እሷ ናት። እኔ ሽማዬ በቃ አንቺ አትጨነቂ። ኔርግ ሌላ ሀኪም ይፈልግና ከስራ ቤተሰቦቿን ከተተዋወቀች በኋላ ከቤት ሰራተኛ ጋር መስማማት ያቃታት ሐሴት ለእናቷ ለወይዘሮ ሜላት ምን ያህል ታምንያታለሽ? ሐና ምስትል ጠየቀቻት። አምናታለሁ አንቺ ግን ለምን ጠየቅሽኝም? ምስትል ለሐሴት ትመልስላታለች። እኔ ግን ምንም ደስ አላለኝም። አንቺ በወጣሽ ሰዓት ጠብቃ ክላስሽ ትገባለች። ትሰርቅ ይመስለኛል። ምስትል ለወይዘሮ ሜላት ትነግራታለች። ቆይ አንቺ ሃና እንድትወጣ ትፈልጊያለሽ ወይም? ምስትል አዎ ብላ ትመልስላታለች። እኔ ምግብ መስራት እችላለሁ ብላ ለእናቷ ትመልስላታለች። አንቺ ልጄ ነሽ ለእኔ መልካም ነገር ነው የምትመኘው። ሌላ ሰራተኛ እስከማገኝ እድረስ ነው አባረራታለሁም ብላ ለሐሴት ትመልስላታለች። ሐሴት ምትደሰታለች። ሰላም ከኖላዊ ጋር ተዋወቀች። ሐንዬን ተከትላ ሄዳ የሐንዬን አባት ተዋውቃለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ኖላዊ ድራማ ክፍል 38። በዛሬው ክፍል ላይ ሃንዬ ቁርስ አዘጋጅታ ሰላም ሂጂ ቀስቅሻት ሐሴትን ስላለቻት ወደ ሐሴት ጋር እትሄዳለች። ሐሴትን ስትቀሰቅሳት የሐሴት ምላሽ ደግሞ በጣም አመነጫጭቃት ሐንየን እትነግራታለች። ሰላም ቁርስ አቅርብ ያለው እየጠበቀችሽ ነው ምስትል እስትነግራት አሁንም ስምሽን እንኳን የማታውቅ እያለች እየመነጫጭቀቻት ነበር። ሐንየም ስለተናደደች ለሰላምዬ ምንም ምላሽ አልመለሰችላትም። ቀጥታ ወደ እኪችን ሄዳ በጣም ተናዳ ነበር ወደ ሰላምዬ ጋር ሐሴት ትሄድና ሀንዬን እኮ ቀስቅሻት ብያት ነበረም መስትል ስትነግራት፣ መስሎሽ ነው እንጂ አልመጣችም አልቀሰቀሰችኝም መስተለም መለሳላት። አለ እንዴ ሀንዬ እኮ እንደዚህ አድርጋ አታውቅም ምን ሆና ነው መስትል ለሐሴት ትመልስላት አለኝ። ሐሴት ደግሞ ጠብቅኝ ልታጠብና ልንጣ እኔም ፈርቼ ነው እንጂ እርቦኝ ነበረም መስተለም ለሷ መልሳላት አለኝ። እኔ እስካሁን እየጠበኩሽ አይበቃም ወይ? ደግሞ ሁለተኛ ልጠብቅሽ ነው ወይ? እርቦኛ አለም ምስትል፣ ሰላም ትነግራታል። ከጠበቅሽኝ ጠብቅኝ፣ ካልጠበቅሽኝም እቢ ብላ ለሰላም መልሳላት አለ። ሰላም ወደ ሀንዬ ጋር ወደ ኪችን ገብታ ምን ሆነሽ ነው ሰሞኑን ችግር አለ ወይ? በጣም እያሰብሽና እየተከዝሽም ነው ምስትል ትነግራታለች። ምንም የተፈጠረ ነገር የለም ያው የአባቴ ጉዳይ ነው የሚያሳስበኝም ስትል ለሰላም ትነግራታል። ሰላም እኔ በቃ ተከትዬሽ እሄዳለሁ፣ አባትሽንም መተዋወቅ አለብኝ ብላ ለሀናዬ ትነግራታለች። እትየዬም ብር ሰጡኝ ብላ ትነግራታለች። የባለፈውን ብር አስቀምጠች ነው ወይስ በማለትም ስትነግራት አይ አይደለም፣ ሁለተኛ መቶ ሺህ ብር ሰጡኝ። ሌላ መቶ ሺህ ብር ባገኝ አባቴ ሕክምናውን ሊጀምርልኝ ይችል ነበረ። ይህንን ይዤ አባቴ ሊታከምልኝ አይችልም፣ ይሄ ነው ያሳሰበኝ ስትል ለሰላም ትነግራታለች። እማዬ ግን የሌለ ደግ ሆናለች። ምንን በማስመልከት ነው የሰጠችሽ ስትል ለሀንዬ ትመልስላታለች። ሀሴት ስለመጣች በዛ ደስ ስላላት ነው ለአባትሽ የህክምና ወጪ ይጠቅምሻል ብላ መቶ ሺህ ብር የሰጠችኝ ብላ ለሰላምዬ ትነግራታለች። ሰላምዬም ኖላውን ለማየት በጣም ተደስታለችና ወደ ቤት ስትሄጂ ንገርኝ ልሄድን ልብስ የልቀይር ብላ ለሀንዬ ትነግራታለች። ወደ ኖላዊ ጋር ለመሄድ ወስኗል። ሀንዬ ወደ አባቷ ጋር ስትገባ እንዴት አሁን መጣሽ ብለው እሳቸው ይሏታል። ሰላምዬ ግቢ ብላ ከሰላም ጋር ታስተዋውቃቸዋለች። ይቺ ደግሞ ማን ናት ብለውም እሳቸው ለሀንዬ ይነግሯታል። የስራ ቦታ ጓደኛዬ ናት ብላ ለእሳቸው ነግራቸዋለች። እሺ ብለው ደህናነሽ ወይም ካላት ለሷ ሰላምታ ካቀረቡላት በኋላ እስኪ ጋብዣት ያቺ ሽሮሽን ሰርተሽ በማለት ኖላዊ ይነግሯታል። እኔ የሀንዬን ምግብ ሁልጊዜ እቀምሰው እበላው የለም ወይም ምስትል ለኖላዊ ትናገራለች። የት አገኝተሽ ቀመሽው? ቆይ ሀንዬ ከዚህ እንኳን ምግብ ቋጥራ አትሄድም ብለው እሳቸው ይደነግጣሉ። ምክንያቱም ሀንዬ የቤት ሰራተኝነት እንደምትሰራ አያውቁም እሳቸው። አይ አንድ ቀን ሰርቼ አብልቻታለሁኝ፣ ያን ጊዜ ስለቀመሰችው ነው አይደል ሰላምዬ ብላ ሀንዬ ስትነግራት፣ እዚህ ጋ እሷም እሷን ላለማሳፈር ብላ አው ብላ ለሀንዬ ትመልስላታለች። እሳቸውን ከተተዋወቀች በኋላ ደስ ብሏት፣ ወደ ቤት መንገድ ላይ ወክ እያደረጉ እኔ የገረመኝ ከመቼ ወዲህ ነው እንደዚህ የሆንሽውም ብላ ለሀንዬ ትጠይቃታለች። አባቴን ስለዋሸሁት ገርሞሽ ነው አይደለ ሰላምዬም ብላ ሀንዬ ትመልስላታለች። አዎ ሰምቼሽም አንቺም የማትወጂው ባህሪሽ ነው ብላ ተመልስላታል። አባቴ ይህንን ስራ መስራት አያውቅም። ይህንን ስሰራ ቢያውቅ አንድ ቀን አያሳድረኝም፣ ብላ ለእሷ ትነግራታለች። ውሸት በጣም መጥፎ ነው እንዳትዋሻቸው፣ አትደብቂያቸውም ስትል ለእሷ ትነግራታለች። እሱ ሕክምናውን ይውሰድልኝ አባቴ ይዳንልኝና እነግረዋለሁም ስትል ለሰላምዬ መልሳላት መልሳላታለች። ምናሴ ወደ ትምህርት ቤት ሊሄድ እናቱ ቶሎ ሂድ ረፍዶባሃልም እያለችው ለሱ እየነገረችው ነው። አመሰግንሻለሁ እማዬ እንዳንቺ አይነት እናት ስለሰጠኝም ብሎ እናቱን ያመሰግ

ስትመለስም ከእህት ጋር እሁንና ወከ አድርግም እብለው ነበር ከሀንዬ ጋር በማለት እሲል፣ አረ እሷ ደግሞ እህትናት እንዴ በላ ለእሱ ትነግረዋለች፣ ኮስተር ደንገጥ ብላ። ምክንያቱም ያቺ የመጣችውን ሀሴትን ከሷ ጋር እንዲሆን ነው የፈለገችው። እሷ እንግዳ አይደለችም ወይ ምሲል ለእሷ መልሶላታ። ወደ ቤት እንደተመለሱ ምናሴ ክላሱ ነበርና ሀንዬ የእሱን አልጋ ለማንጠፍ ወደዛ እንደገባች ታገኘዋለች።

እኔ እኮ ክላስ የመጣሁት ላንጣጥፍልህ ነበር፣ አንተ ደግሞ ስራ ላይ በጣም ጎበዝነ አንጣጥፈዋል ምስትል ለሱ መልሳለት። አለ አዎ ዛሬ ተቀድመሻል፣ አንዳንድ ቀን እንኳን ላግዝሽም በማለት መናሴ ለሷ ነግሯታ። ያቺ ተንኮለኛ ሶፋ ላይ ተቀምጣ ቲቪ እያየች ወንድሟ ከትምህርት ቤት ሲመጣ ሀይ እንዴነሽ? አሁን ተመቸሽ ወይ ለመድሽ ወይ ብሎ ይነግራታ። የተወለድኩበት የእናቴ ቤት አይደለም ወይም ምስትል መልሳለት። ይገልጣል እዩዋሸሽ አይደለም አይደል? እውነትሽን ነው ብሎ ምናሴ ለውቱ ይነግራታል። እዚህ እኮ አልተወለንም ብሎ ለእሷ ይመልስላታል። እዛች አክስታችን አልማዝ ሰፈር ነው የተወለነው ብሎ ለእሷ ይነግራታል። ምን አጥፍቼ ነው ፈጣሪ ይህንን ያክል የቀጣኝም? መስተል ለሱ ትመልስለታለች። አሁን ያለፈን ጊዜ ለማሰብ አይደለም ብሎ ለእሷም ይነግራታል። ሀንዬ ወደ ቤት መመለስ ፈልጋ ነበር ነበርና ምግቡን አዘጋጅቼላችኋለሁ አቅርባችሁ አብራችሁ ብሎ ብላ ለምናሴ ስትነግረው ዛሬ እኔ እሸኝሻለሁ እንቢ ማለት አይቻልም ብሎ ለሀንዬ ነግራታል። እሷ ደግሞ በጭራሽ አይሆንም ስትለው አይሆንም እኔ እሸኝሻለሁ ብሎ እሷን ለመወሰን ለመሸኝ ለመሸኘት ይወስናል። ወይዘሮ ሜላት ደግሞ ወደ ቢሮ ልትሄድ ነበር ነበርና ከአባቷ ከተተዋወቀች በኋላ እክላሷ እቁጭ እንዳለች ወይዘሮ ሜላት ወደ ሰላም ጋር እትሄድና እማዬ አመሰግንሻለሁ ባደረግሽው ነገርም ብላ እናቷን ተመሰግናታለ። በጣም እድለኛ ነኝ እንዳንቺ አይነት እናት ስለሰጠኝ ፈጣሪ። ለሀንዬ ያደረግሽላትን ነገር ሁሉ ሀንዬ ነግራኛለች። ከአባቷም ጋር ሄጄ ተዋውቂያቸዋለሁ። እንዴት ደስ የሚሉ በጣም መልካም አባት ነው ያላትም ስትል ለእሷ ትመልስላታለች ሀንዬ በጣም ጥሩና መልካም ልጅ ናት። በጣም እወዳታለሁ ከአንዳንድ እጊዜ አባቷን ሙሉ ህክምናችዬ ላሳክምላት እልና አረ እላለሁኝ አባቷ ከዳኑላት ወደ ደሴ ስለምትሄድ የወሎ ሰው ሁሉም ህዝብም ደግነው ስትልም ለሰላምዬ፣ መልሳላት አለኝ እንዴት ብላም ለእናቷ መልሳለች። ያንን ገንዘብ ስለሰጠቻት አሁንም ደግማ ታመሰግናታለች። ስለ እናቷ ደግነት አንተነህም እንዳላት ትነግራታለች ከአንተነህ ጋር እንዴት እኔን ሁለታችሁ ልታነሱኝም ቻላችሁም? መስትልም ለልጇ ጠይቃታለች። እሱ እንደሚያስቸግረኝ ነግሬሻለሁ በዛን ሰዓት ነበረ ያወራ ነው ብላ ለሷ ትመልስላታለች። አንቺ ካወራሽ እንግዲህ አትለቅም ብላ አሁን መሄድ አለብሽ ብላ ኮስተር ብላ ሰላምዬ ትለቃታለች ማለት ነው። እዚ እዚ ጋ ወይዘሮ ሜላት በጣም አጥብቃ ሰላምን እየጠየቀቻት ነበረ። ክላስ እገብታ ያነጣጠፈች እያለ የዛች የልጇ መስቀል የሐሴት መስቀል ወድቆ ነበር እና ያንን ልብስ ወደ ቁምሳጥን ካስገባች በኋላ ድንገት ስትገባባት በጣም ትደነግጥና ያ መስቀልን ታነሳውና ወደኋላ ስትደብቀው፣ አንቺ ሌባ ሰርቀሽ ነው ለምንድ ነው እንደዚህ የምትርበተበሽው? መሰተልም ለእሷ ትነግራታለች። በጣም ስታመነጫጭቃት ወደ ኪችን ሄዳ ስስቅ ብላ እያለቀሰች ነበር። ሀንዬ፣ ያቺ ተንኮለኛዋ ሐሴትም አሁንም ሶፋ ላይ ተቀምጣ እህቷ ስትመጣ ለህቷ የነገረቻት ያቺ ሀና ሌባናትም እያለች ስትነግራት፣ ሀንዬን ወይ እንደዛ ያልሻት ፈጽሞ እሷን አታቂያትም ማለት ነውም፣ እሷ ድንገት ሰው ሲደርስባት ስለምትደነግጥ ነው እንጂ በጭራሽ ብላ ለህቷ ተመልስላታለች። ወንድሟን እሱን ከሸኘችው በኋላ በጣም ደስ ብሏት ነው ወደ ቤት ስትመለስ ይህንን ነገር እየነገረቻት። ወደ ኪችን ስትገባ ሀንዬ እያለቀሰች ነው። ሀንዬ ምን ሆነሽ ነው ብላ ለሷ ትነግራታለች። ሐሴት ስለተናገረችሽ ነው ወይ እንደዚህ የምታለቅሹ አይዞሽ ብላ እምባዋን እየጠረገችላት፣ ቆይማ እሷ እንደተናገርሽኝ በምን አወቅሽ ብላ ለሷ ትነግራታለች። እሷማ ያለችኝ ነግራኛለች። እሷ ናት የተናገረችሽ፣ ለምንድን ነው የምታለቅሹ ብላ እሷን ትነግራታለች። ቆይማ እሷ እንደተናገረችኝ በምን አወቅሽም ማለት አሁንም ትጠይቃታለች። ያለስሜ እስም ስትሰጠኝ እንዴት አልናደድ እንዴትስ አላለቀስ ብላ በጣም ስስቅ ብላ ለእሷ እያለቀሰች እምትነግራታለች። ሰላምዬ እምባዋን ጠረግ ታደርጋታለች። ኖላዊ እቤት እንደተቀመጡ አሲር እሳቸውን ቤተ ክርስቲያን ለምን አልሄዳችሁም ዛሬ? አሟችኋል ደክሟችኋል? ወይም ሲል ለእሳቸው ነግሯችኋል፣ እንዳልሄዱና ጥሩ ላይም እንደሆኑ ለአሲር ይመልሱለታል። አሲር ወደ ስራ ቦታ መሄድ አለብኝ ብሎ ለእሳቸው ሲነግራቸው እሳ ቸው ብዙ ምርቃን ይመርቁትና እሱም ደግሞ አሜን እያለ የእሳቸውን ምርቃን ተቀብሏቸዋል። ሰርቶ ሲመለስ ለሀንጌና ለእሳቸው ምግብም አምጥቶላቸው ነበረ። የስራ ሰው መሆንህ በላብህ ሽታ አወቅሁትም በማለት ለአሲር ይነግሩታል። ምክንያቱም እዚ ጋር እሳቸውን የኒላብ ረበሻቸው ወይ ወደ ቤት መሄድ መታጠብም መተኛት አለብኝም ብሎ ለእሳቸው ይመልስላቸዋል። ያንን ከሰል እየተሸከመ ባደረሰው ገንዘብ ያንን ገንዘብ እያየ ነበረ። ሀንዬም ወደ ቤቷ ስትሄድም እንግዲህ መንገድ ላይ ይገናኛሉ። ወደ ቤተ ክርስቲያን ልትሄድ ነው ወይም ስትል ስትጠይቀው አዎ ብሎ እይላታል። አንተ ልጅ ስለ መልካምነትህ አመሰግናለሁ። አዲስ አበባ ውስጥ አንተን ባናገኝ ነው ምን ይውጠን ነበረ መሰተል ለሱ ትነግረዋለች። ቆይ ነጠላኮ አለበስኩም መሰተልም ለሱ ተነግረዋለች። እንግዲህ የልብን ነው ፈጣሪ የሚያየው ብሏት ወደ ቤተክርስቲያን ከሷ ጋር ሊወስዳት ወሰነ። ሱቅ አካባቢ ይቆምና ያቺን ብር የያዘችያለችውን ብር እያየ ነበር። አሁን እሷን የአባትሽን ጉዳይ ምን አደረግሽ ብሎ ሲጠይቃት መቶ ሺህ ብር እንደተሰጣት ብቻ ደግሞ ሌላ መቶ ሺህ ብር ብታገኝ አባቷ ሊታከምላት እንደሚችል ተነግረዋለች። አሁን ስራ እየሰራሁ ነው፣ ተፍ ተፍ እያልኩኝ ነው። ህክምናቸውን መጀመር አለባቸው። እኔ ስራ የምሰራው ለእሳቸው ነው እንጂ ለእኔ አይደለም ብሎ ለእሷ ሲነግራት እሷ በጣም ታመ ግ መጨረሻ ላይ ሰላምዬ ክችን እንደነበረች ሀንዬን የዛን የሌባውን ልጅ ስልክ ቁጥር ስጭኝ ብላ ስልክ ቁጥሩን ትቀበላታለች። የማን የአሲርን ለምንሽ ብላ ትጠይቃታለች። ለምን እንደሆነ አይታወቅም። በመጨረሻ ሰላምዬ የአሲርን ስልክ ወስዳለች። ምን ልታደርገው ይሆን? ከአባቷም ጋር ተዋውቃለች። መቼም ለመልካምነት ነው የሚሆነው። ሌላ ነገር አታደርግም። ምክንያቱም በጣም ጥሩ ነገር ነው። ሰላምዬ ከሀንዬ ጋር እያላት ምናሴንም እያለችው ሐሴት ከመጣችው በኋላ እኔን ጣል ጣል እያደረግክኝ ነው ምስትልም ለምናሴ ሀንጌ ነግረዋለች። አደረግኩኝ እንዴ ሀንጌ ይቅርታ ብሏት ለሷም እጠይቋታ ስቀልድ ነው፣ አንዳንድ ቀን ልቀልድ ብዬ ነው ምብለው ለሱ መልሳለታሌ ማለት ነው። እንግዲህ የዛሬው ክፍል ትንሽ የሚያናድደው የእቤት ሰራተኛ ሆና የምትሰራዋን ይችን ተመላላሽ ሰራተኛዋን በጣም ሌባናት ብላ የምታመነጫጭቀው ድንገት እየመጣችው ሐሴት ናት ማለት ነው። ሐሴት ምን እንዳሰበች አይታወቅም። ሀንዬ ደግሞ በጣም መልካም እና ጥሩ ልጅ ናት፣ ቤተሰብ የሚያምናት ልጅ ናት ማለት ነው። በቀጣዩ ክፍል ምን እንደሚፈጠር የምናየው ይሆናል። ቤተሰብ ባይ ባይ